በእውቀትና በርህራሄ ያገለገሉት ስመጥሩ የልብ ጠጋኙ ሐኪም ሰብአዊ ተሳታፊ የነበሩና ጀግና የሀገር ጀግና የሆኑት ዶክተር ፍቅረ ማሩ ከዚህ ዓለም መለየታቸው በታላቅ ሐዘን እናሳውቃለን። ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ! ለዕለቱ እየተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። በዕለቱ የመጀመሪያ ዝርዝር ዜና ስናልፍ ዶክተር ፍቅሩ ለበርካታ ታካሚዎች ተስፋና የህይወት ብርሃን ለሕክምና ሙያ ሰራተኞች መሪ፣ እንዲሁም በልብ ሕክምና ዘርፍ ፈርቀዳጅ የልብ ሐኪም ነበሩ። የቅብር ስነ ስርዓታቸው የሚፈጸመው ለብዙ ዓመታት በኖሩበትና ባገለገሉበት ስዊድን አገር ቢሆንም የሐዘን መግለጫው ዝግጅቱ በአዲስ አበባ የሚገኘው መኖሪያ ቤታቸው የተዘጋጀ መሆኑን በአክብሮት ይገልጻል። ዶክተር ፍቅሩ ማሩ ያጭር የህይወት ታሪክ በኢትዮጵያ በግል ህክምናው መስክ በሀገሪቱ የመጀመሪያ ሆነው አዲስ የልብ ህክምና ሆስፒታልና ታዝማ መስራች የሆኑት ካርዶሎጂስት ዶክተር ፍቅሩ ማሩ ከዚህ ዓለም ድካ ማረፋቸው ተገልጿል። በአዲስ አበባ ፈረንሳይ ለጋ ሲሆን በተለምዶ ጎራራ ተብሎ የሚጠራው አካባቢ በ9147 ዓ ም የተወለዱ ካርዶሎጂስት ዶክተር ፍቅሩ ማሩ እድሜያቸው ለትምህርት ሲደርስ በኮከበ ጽባህ ቀዳ ቀዳሚ ኃይለ ስላሴ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን ተከታትለዋል። የሁለተኛ ደረጃ ትምህርታቸውም አሰላ በሚገኘው ራስ ዳርጌ ትምህርት ቤት ተከታትለዋል። በ1960ዎቹ መጀመሪያ ላይ ለሀገር ፍቅር ከነበራቸው ጥልቅ ስሜት በመነሳትም ኢትዮጵያ አየር ኃይልነት ምልመላ ሲከናወን ትምህርታቸውን አቋርጠው የኢትዮጵያ አየር ኃይል ተቀላቀሉ። ቦቱ አየር ኃይል ለመቀላቀል ከተመለመሉ 27 ዕጩዎች አባላት መካከል በብቃት አየር ኃይልነት ስልጠና አጠናቀው በጅት አብራሪ የተመረቁት አምስት ብቻ ነበሩ። ከነዚህ ብቸኛ ጀት ስኳደር ሆነው የወጣው እድሜው ትንሹ የነበረው ዶክተር ፍቅሩ ነበሩ። በ1966 የአብዮቱ መፈንዳቱን ተከትሎ ደርግ ለስል ፈጣኔ ስጋት ይሆናል ያላቸው ግለሰቦች እያፈሰው ወደ እስር ቤት ማጋ ሲጀምር በሀገር ፍቅር ስሜት ተቆርቋሪነታቸው የሚታወቁት የመቶ አለቃ ዶክተር ፍቅሩን ማሳደድ ይጀምራል። የህዝባቸው እኩልነትና አንድነት ይረጋገጥ ዘንድ ይታገሉ የነበሩት ዶክተር ፍቅሩም በደርግ እየታሰሱ መሆናቸው ሲረዱ የሚወዱትን ሀገር ጥለው ወደ ሱዳን ይሰደዳሉ። ከዚያም በኋላ ስዊድን በመሻገር የስደት ህይወታቸውን አንድ ብለው ጀመሩ። ቦቶ እሳቸውን መያዝ ያልቻለው ደርግም ሁለት ወንድማማቸውን ይገልባቸዋል። በስ ድን ቆይታቸው በሀገራቸው የዲሞክራሲ ስርዓት እንዲገነባ በመላው አውሮፓ የሚገኘው የኢሕአፓ የተማሪዎች ንቅናቄ በመብራት ጉልህ ሚና ከመጫወታቸውን በላይ በልብ ሕክምና ዘርፍ ስፔሻላይዝ በማድረግ በስካንዲቪያን ሀገር ጭምር የአንቱታን ያተረፉ ካርዶሎጂስት ናቸው። በ99 ዘጠናዎቹ መጀመሪያ የኤች አይቪ ኤድስ ስርጭት እንደ ሀገር ስጋት በደቀነ ጊዜ የቫይረሱን ስርጭት ለመግታት ሀገራዊ ጥሪ ሲደረግ በስዊድን ያሉ አጋር ድርጅቶች በማስተባበር ወደ ሀገር ቤት ቀድሞው ከዘለቁ የሀገር ባለውለታ መካከል አንዱ ናቸው። ዶክተር ፍቅሩ ከሩብ ክፍለ ዘመን የስደት ህይወት በኋላ ወደ ሀገራቸው ሲመጡ በስፋት ያስተዋሉት ችግር በልብ ህክምና እጦት ምክንያት የሚሞቱ ህጻናትና ወጣቶች ቁጥር ማሻቀቡ ነው። ያንን ተከትሎ የችግሩን አሳሳቢነት የሚያሳይ አስፈላጊውን ጥናት በማድረግ ወደ ስዊድን ሀገር ተመልሰው የስዊድን መንግስትና የስዊድን ፈንድ የመሳሰሉ አጋዥ ተቋማትን በማስተባበር ወደ ሀገራቸው ተመልሰው ለሀገር ብቸኛ የነበረውን የልብ ህክምና

ሰኔ 9 ቀን 1999 ዓ.ም አዲስ የልብ ህክምና ማዕከል ተመሰረተ። ሆስፒታል ማቋቋም ብቸኛው በዘርፉ ያለው ችግር መቅረፍ እንደማይችል በማመን በርካታ የህክምና ባለሙያዎች በራሳቸው በዶክተር ፍቅሩ ማሩ ወጪ ስዊድን ድረስ በመላክ ከልብ ህክምና ስፔሻላይዝድ ጋር ያደረጉ እውቅ ሐኪሞችን በማፍራት የሰለጠነውን ዓለም የህክምና ባለሙያ ወደ ሀገር በማምጣት ለእውቀት ሽግግር ብርቱ ዋጋ ከፍለዋል። በዚህም በሰለጠነው ዓለም ብቻ ይሰጥ የነበረው ውስብስብ የተባለው የልብ ህክምና ወደ ሀገራችን በማምጣት ጉልህ ሚና የተጫወቱት የሀገር ባለውለታ ናቸው። ካርዶሎጂስት ዶክተር ፍቅሩ ማሩ ለወትሮ የህክምና ፍለጋ በከፍተኛ ውጭ ምንዛሬ ወደ ውጭ ይደረግ የነበረው ጉዞ በማስቀረት ላለፉት ሁለት አስር ዓመታት በሀገሪቱ ልትዋጠው የምትችለው ውጭ ምንዛሬ በማስቀረት አሻራቸውን ያኖሩት ዶክተር ፍቅሩ ማሩ በአዲስ አበባ ካናይዝ የማይሰጥ የልብ ህክምናዎች የሚደረግበትን ታዝማ የውስጥ ደዌና የልብ ቀዶ ህክምና አክልም በመመስረት አሁን ለደረሰበት ደረጃ በማብቃት ዛሬም በርካታ ህጻናትና ወጣቶች በልብ ህክምና ጦት ምክንያት የሚነጥቀውን ሞት መታደግ የቻሉ ታላቅ የሀገር ባለውለታ ናቸው። በጥቁር አንበሳ የሚሰጠውን የልብ ህክምና ለማዘመን ያላሰለሰ ጥረት ሲያደርጉ የቆዩት ካርዲዮሎጂስቱ ዶክተር ፍቅሩ ማሩ በተለያዩ ጊዜ በውድ ዋጋ የሚገዙ አላቂ የህክምና መሳሪያዎች በርዳታ በማዕረብ በርካታ አስተዋጽኦ አበርክተዋል። የታላቁ የኢትዮጵያ ህዳሴ ግድብ ሲመሰረትም በወቅቱ በነበረ የጤና ሚኒስቴር ተመርጠው በተጣለባቸው ሀገራዊ ኃላፊነት መሰረት የግል ጤና ተቋም በማስተባበር ከመቶ ሚሊዮን ብር በላይ ገቢ እንዲሰበስቡ በማድረግ ደማቅ አሻራቸውን አኑረዋል። በጦርነቱ የተጎዱ ትምህርት ቤቶችና ተቋማትን ለማገዝ በሚደረግ ርብርብ ውስጥ ሰፊ አበርክቶት የነበራቸው ታላቅ ሰው ጀግና ነበሩ። በሀገርና በህዝብ ቂም የለም የዶክተር ፍቅሩ ጽኑ እምነት ነበረ። ለሀገራቸው ጽኑ ፍቅር ያላቸው ዶክተር ፍቅሩ ባለፈው ስርዓት በተለያዩ ውጥ ለስር ተዳርገዋል። ታዲያ ስርዓት ለውጡን ተከትሎ ከእስር ቤት ሲወጡ ግን ዜግነት ወዳላቸው ስዊድን ሀገር ለህክምና ይጓዛሉ። በዛ ውጥ ተመልሶ አይመጡም ተብሎ ብዙ ሲናፈስ፣ እርሳቸው ግን በጥቂት ሳምንታት ነበር ወደ ሀገራቸው ተመልሶ የገቡት። ይህን ሁሉ በደልድ ደርሰውበት እንዴት ወደ ሀገር ሊመለሱ ቻሉ ተብሎ ሲጠየቁ፣ ምላሻቸው አጭርና ግልጽ ነበር። በሀገርና በሕዝብ ቂም የለም ነበር ምላሻቸው። ላለፉት 19 ዓመታት በኪራይ ቤት አገልግሎት ሲሰጡ የቆዩት አዲስ የልብ ህክምና በዘርፉ የሀገሪቱ የልህቀት ማዕከል ለማድረግ ከነበራቸው ትልቅ ፍላጎት በመነሳት ለመሮያነት በገዙት መሬት ላይ ደረጃውን የጠበቀ ባለ ስምንት ወለል ህንፃ በመገንባት በቅርቡ ሆስፒታሉን ወደ አዲስ ምዕራፍ በማሸጋገር ሂደት ላይ ነበሩ። ነገር ግን ባጋጠማቸው የጤና እክል ምክንያት በስዊድን ሀገር ህክምናቸውን ሲከታተሉ ቆይተው በተወለዱ በሰባ አራት ዓመታቸው ከዚህ ዓለም ድካም አርፈዋል። ካርዲዮሎጂስቱ ዶክተር ፍቅሩ ባለትዳርና ሁለት ሴት ልጆች አባት እንዲሁም የአራት ልጅ የሌ ልጆች አያት ነበሩ። የዶክተር ፍቅሩ ማሩ የቀብር ስነ ስርዓት በስዊድን ሀገር በሚፈጸም ሲሆን በሀገር ውስጥ ሀዘን መካፈል ለሚፈልጉ አዳ አዲስ አበባ ካሮስ እግዚአብሔር አብን ቤተ ክርስቲያን አጠገብ ከቪዥን ትምህርት ቤት ጀርባ የሚገኘው መኖሪያ ቤታቸው መድረሳ እንደሚችሉ እየገለጹ ነው። አዲስ የልብ ሕክምና ሆስፒታል ማኔጅመንት ሰራተኛ ታዝም የውስጥ ደዌ ስፔሻል ዩ ማክ ማኔጅመንት ሰራተኞችና ለቤተሰቦቻቸው እንደም ለመላው ኢትዮጵያ ሕዝብ መጽናናትን ይመኛሉ።